ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ እልል እልል ክብርህን አይተው ጠላቶች ፈሮ ለጌትነት ወድቀው ተገዙ። እንዲነህ አምላክ እንዲነ ጌታ ሁሉን በፍቅር የእምትረታ ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን። ፍቅር ማረከኝ በህይወቴ በዘመኔ፣ ፍቅር ማረከኝ በህይወቴ በዘመኔ፣ እግዚአብሔር ለእኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመን፣ እልል እልል፣ ምድርና ሰማይ እልል ይበሉ፣ ምስጋና ላንተ ይድረስ። ቲማራ ነጥብ ሊዘጋ ምራፉ እግዚአብሔር ሊያሸን የሱኖ ሰልፉ መልካም ለመናገር አፉ ባይታደል

መልካም ልምንገር አፉ ባይታደል ይህን እስኪይ ጠላት ምናለ ዝም ቢል፣ ይህን እስኪይ ጠላት ምናለ ዝም። እልልታ ጭብጨባ በቃ ልጅ የለይማ ማትወልድም ሳራ ላይሰማህ እግዚአብሔር ጮኸ ብትጣራ፣ እያለ ጠላቴ መስሎት ያሸነፈ ይሳቅ ተወለደ ያቅን አለፈ ይሳቅ ተወለደ ያቅን አለፈ እንዲማራ ነጥብ ሊዘጋ ምራፉ እግዚአብሔር ሊያሸንቅ የእሱ ሆኖ ሰልፉ መልካም ልምናቀ ራፉ ባይታድል ይህን እስጋይ ጠላት ምናለ ዝም ብል ይህን እስጋይ ጠላት ምናለ ዝም ብል። እልል ይባላል ይጨበጨባል ፍጻሜን ሳያይ ገና ከጅምሩ ጠላት በሱ ግምት ብዙ መናገሩ አስብሎ ታልተቅል ተቀይሮ ስሙ የዘገየ መስሎት ጌታ በመቅደሙ የዘገየ መስሎት ጌታ በመቅደሙ እንዲህ ባራ ነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪ አይጠላት ምናለ ዝም ብል። ይህን እስኪ አይጠላት ምናለ እልል ይባላል። ድንጋይ ያሸከመን ውሃ ተሸክመኝ፣ ለእኛ ቀን ወጣልን ለእርሱ ግንጭ ለመ ገዳይ ቢዘገይ ባጅ በመገስገሱ ፈረሰኛው ሞተ እስከነፈረሱ፣ ፈረሰኛ ሞተ እስከነፈረሱ። እንዲ በአራት ነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንር የእሱ ሆኖ ሰልፉ። መልካም ለመናገር አፎ ባይታደል። ይህን እስካይ ጠላት ምናለ ዝም ቢል፣ ይህን እስካይ ጠላት ምናለ ዝም ቢል፣ እልል ይባላል አመስገኑ። ቢመስለንም ሌቶ ፍጹም የማይነጋ ተቆልፎም ይቀር በሩ እንደተዘጋ፣ እርሱን ተስፋ አድርገው ባመንክበት ጽና፣ ቀናለው እግዚአብሔር ያደርግሃል ቀና ቀናለው እግዚአብሔር ያደርግሃል ቀና። እንዲ ባራነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የእሱ ሆኖ ዘርፉ አቡባይታደር ምንድስካይጠላን ምን አለ ዝም ብዬ የመከራው ዘመን አለፈ እንደዋዛ

ባን ተበሰ ስላመለ ደጅጽና ሆይቼ ኪዳነ ምሕረትን ተጽናናሁ ተጽናናሙኝ ረሳባዘኔን የአምላክ እናት እመቤታችን፣ ሞገሱኝ ቀሪ ዘመኔን የአምላክ እናት እመቤታችን

ሞገሱ ይኝቀሪ ዘመኔ የአምላክናት አምላክናት እመቤታችን። እጄ ባዶ ሲሆን ወዳጆች ሸሹ በመርገ ምግራቸው ሊለ ያንሲሹ እሱ የሰጠኝ

ህይወቴ ስጠራት ብታልኝ ከብቲ በድንግል አማረ ኃጢአትን አብዝቼ በድንግል አማረ ለምጽ ብያጠቃኝ በድንግል አማረ አንቺ ያነጻሺ በድንግል አማረ ዳግም ብጨቅዬ በድንግል አማረ በድንግ ላ ማረ ምልጃሽ አይዘገይም በድንግ ላ ማረ ስሜሽን ስጠራ በድንግ ላ ማረ አታሳፈሪኝም አታሳፈልል ይባላል በድንግ ላ ማረ ህይወቴ ለማርያም አማረ ህይወቴ ስጠራት ገብቻል በድንግላ ማረ በድንግ ላ ማረ

ስጠራት ገብታልኝ ከቤቴ በድንጌላማረ ሀዘን ይበርትቶ በድንጌላማረ እንባይስ ሲቀርብኝ በድንጌላማረ ወዳጅ አልኩት ሁሎ በድንጌላማረ ፊቱን ሲያዞርብኝ በድንጌላማረ አንቺ ደርሰሽልኝ በድንጌላማረ ስሜ ተቀየረ በድንግል አማረ ኑሮዬ በሙሉ በድንግል አማረ በድንግል አማረ በማርያም አማረ በሎዛ አማረ በቂልጦ አማረ በልደታ አማረ በቂልቶ አማረ በጣርቃን አማረ በስዌሩ አማረ በድንግል አማረ ህይወቴይ በማርያም ማረ ህይወቴ ስጠራት ገብታለች።